ለመቄዶኒያ ሁለት ሚሊዮን ብር ከሰጡ እኔ አንድ መቶ ሚሊዮን ሰጣል። መቶ ሚሊዮን ብር ለመቄዶኒያ ሰዎች ተናገር ያለው ታስራ እስር ቤት እያለው እኮ የለም፣ መቋጠር አችልም። አሁን ደግሞ ይሄ ጊዜ ያስጨንቃል። ታምራት ጋር ሲመላለስ የነበሩ አርቲስቶች ነ ፍቅር አዲስ ነበረች። እዚህ ወዳጄ በአንድ ቀን ባገኘውም እንዳትገኝ ተጠንቀቅ። ሸጉዶ አይገባ ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሬ ስፋ ጆሴፍ ነኝ። እንዳተለምዱ ባህር አዲስ ወቅቴ ና በአዝናኝ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከመጨረሻው መጨረሻው አብራችሁን በመቆየት ለሻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ ሰብስክሪብ በማድረግ የቻናሉ ቤተሰብ መሆን ነው። በተለይ ደግሞ አዲስ ሆናችሁ ሰብስክሪብ ያላረጋችሁ ሰብስክሪብ አድርገኝ። ቪዲዮ በላይክ እንጀምረው። እዛ ጋር ተሰብስባችሁ የነበራችሁ እንደነ ዮኒ እንደነ አወያዮቹ ምናምን እናንተ ቻሌንጅ ልስታችሁ እናንተ አንድ ሚሊየን አይደለም፣ ስንት ናቸው? አወያዩ ዮኒ ሁለቱ ሁለቱ አወያዩ እናንትኖቹ ሌሎቹ ተዋቸው፣ ሁለቱ እንደው ለምንድን ነው ለመቄዶኒያ ሁለት ሚሊየን ብር ከሰጡ እኔ አንድ መቶ ሚሊየን ሰጣል። እሺ የቲክቶክ ጸብ እዚህ ደርሷል። ሚሊዮኖች ሆኗል። ለምግ አንተ ለሚሊዮን ከሰጠኔ መቶ ሚሊዮን እሰጣለሁ አይነት ነው። ቻ ግን እስቲ እነሱ ምን አሉ የሚለውን ቴዲ ሀዋሳ በንዴት በጣም ብዙ ሚስጥሮችን አውጥቷል። እሱን አይተንምጣ መቶ ሚሊዮን ብር ለመቄዶኒያ ሰዎች የተናገር ያለው መቶ ሚሊዮን ብር አስገባለሁ ብለሃል። መቶ ሚሊዮን ብሩ ሰማይና ምድር እስኪያልፉ ድረስ አንረሳም። ታስገባለህ አስገባለሁ። እንዳትረሱ ይሄን ትይዛላችሁ። ወደ ዋናው ነገር መጣለ። መቶ ሚሊዮን ብር ታስገባለ። እግዚአብሔር መቄዶናውያንን አያቸው ቢኒያምን አየው። እግዚአብሔር እግዚአብሔር አየው ይሄን ምስኪን ሰው አየው። ስለዚህ ለመቄዶኒያ መቶ ሚሊዮን ታስራ፣ እስር ቤት ያለውን እኮ የለም፣ ይሄን ሪከርድ ታደርጋላችሁ በጣም የሚያውቁኝ ሰዎች ተው በቃ ትሄድ እያሉኝ ይሄን ይቅር፣ የመጨረሻው አይቅር በነገር ላይ እኔ ተበቃ ስመጣ እንዲ ተዘጋጅቼ አስብ የመጣው ተው ይቅር፣ ይህን አትበለው እያሉ ነው። ስም መስጠት አለብኝ፣ ላይ ሰው ይሄን የተናገርኩት እንደው በጣም ብዙ አስቤልህ ነው። ኢማጂን ባላስብልህ፣ በጣም አስቤልህ ነው። በጣም አስቤልህ አንተ በመዘዝከው ዱላ እኔ ሰው አንድ ቡጫ ቡጤ ካሳረፈብኝ እኔ ሁለት ካላሳረፍኩ አረካ ህይወቴ አልፋልም። ሶስት ካረከው አራት አደርግብሃለሁ አንድ ቡጤ ስላሳረፍክብኝ ነው የማሳረፈው። ስለዚህ ከራትና ክብራ ፍራኦል ፈሳ ብለህ እዚህ ሶሻል ሚዲያ ላይ እስካለህ ድረስ የፍራኦል ኢተቻ ቅጽል ስሙ ፍራኦል ፈሶ ትፈሳለህ። ለምንድነው የምትፈሳው? መቋጠር አችልም ክብራትና ክብራ የፍራኦል ኢተቻ ስም ፍራውን ፈሶ ነው። ከዚህ በኋላ ፍራውን ፈሶ እንዳያችሁት ነው። መቶ ሚሊየን እሰጣለሁ ብለዋሉ። እና ደግሞ በጣም የተበሳጨበት ይመስላል። ከባድ ሚስጥር አይነት ነገር ነው የወጣው። ምክንያቱም ያ ምንድን ነው እስር ቤት ነበር። እስር ቤት ላይ ደግሞ በጣም ብዙ ነገር ተደርጓል። ከባድ ነገር ኢቨን ተፈጥሮ እንኳን ቢሆን ለመውራት የሚዘገንን ነገር ነው። እንዲህ ብሏል እና በጣም ከባድ ክስ ነው። ሚሊዮን የምንሰማውን አለ ፍራኦል ኢተቻ ግን፣ ሁለት ሚሊዮን እና መቶ ሚሊዮኑን ያስገቡታል ብዬ አስባለሁ። በጣም አሪፍ ጸብ ነው። ሁላችሁም ስትጣሉ በዚህ መንገድ ብትጣሉ በጣም ጥሩ ነው። ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው፣ በጣም ደባሪ ናችሁ። በጣም ደባሪ ናችሁ። ግሬን ለማታብሉ እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅን የሚያሳድገው እግዚአብሔር ነው። አቦ ወላጆች እደጉ፣ ፕሊዝ እደጉ። በጣም በጣም እጻን ናችሁ። በጣም አላደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ፣ በጣም ቢግ ዲል ይመስላችኋል። በጣም እና ኢትስ ኦኬ ቆሎ ይብላ ችግር የለም ግን ፍቅርን አስተምራችኋል እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁን ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለ ራሳችን የሚሰማን ስሜት እየተመታ እንዲሆን ያረጋችሁት እናንተ ናችሁ እና እኔ ታዳጊ ወላጆች ብያችኋል ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት እንዴት ስቃያችንን እንደምን በላኛለን፣ የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልድ ውስጥ ቆይ ማለት፣ መውለድ እኮ ግዴታ አይደለም። እዚህ ጋር አፕሮት ላለማድረግ እኮ አይደለም፣ ግን እናንተ ባታሳድጉ ማለት ነው። ሰንበሬል ያሳድጋል። መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት፣ ዛሬ ላይ የሆነ ቦታ ይደረሰቻለች እና ማለት በእናንተ በኩል ስንመጣ ማለት ነው ይህን ያህል ባሪያችሁ ይህን ያህል የሆን ነገር ማድረግ የለባችሁ። ኃላፊነት ሰጥቷቸዋል ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም በጣም በጣም ገና ናችሁ። እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ከብር ፍቅር ይሰማናል፣ የመወደድ ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ የማናቃቸውን ስሜቶች እያስተናገድን የመጣ ነው። እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና እባካችሁ ይህንን ጄኔሬሽን የሚያድጉ ልጆችን አትበርዟቸው። ፍቅርን መስጠትን፣ ፍቅር ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አድርጋችሁ ሂልድ የሆኑ ልጆችን ውለዱ። ካልሆነ ወይ አትውለዱ፣ በቃ አትውለዱ፣ ይቅርባችሁ እና እባካችሁ በሽታችሁን ለግላችሁ ያዙት፣ እኛ ላይ አጠምጥሙብን እኛ ጤንነት ነው የምንፈልገው፣ እኛ ሰላም ነው የምንፈልገው። እንደሰማችሁ ነው ልጅቷ የተናገረችው ሀሳብ፣ እኔ ትክክል ነው ብዬ አስባለሁ። እዚህ ጉዳይ ምን አይነት ሀሳብ አላችሁ? ኮመንት ላይ አስቀምጡልኝ። አሁን ደግሞ ምን ያው ቪዲዮ የፍቅር አዲስን ኢንተርቪው እና በፍቅር አዲስ እና በታምራት ገለታ ዙሪያ እንደ አዲስ ወሬ መነሳት ጀምሯል። አይ ቲንክ ከትላንትናው የሰይፉ ሾ ኢንተርቪው በኋላ ነው ብዙዎች ድጋሚ ያን ነገር አንስተው ስለሆነም ያ ነገር እየቀጠለ ነው አይነት ወሬ እየወሩ ነው ያ ደግሞ እኔ ልክ አይመስለኝም። እሱ ቪዲዮ አይተን እንመለስ። በርሶ መጀን አባታችን በርሶ መጀን እንዳልተባለለት አውሊያው ከከዳው በኋላ ለእስር ስለተዳረገው ጠንቋዩ ታምራት ገለታ ነው የምነግራችሁ ዛሬ። እናም ልብ ብላችሁ አድምጡ። ታምራት ችግር ነበረበት። ታምራት ገለታ በጥንቁልና ከ91 እስከ 99 አካባቢ ነበረ ሲሰራ የነበረው። እናም በ2001 አካባቢ ነበረ ፍርድ ቤት የቀረበው ታምራት ገለታ። እናም እዛ ፍርድ ቤት የወንጀሉን ዝርዝር ብትሰሙት ማለት ነው፣ ስንት ስንት ግፍ የሰራ ሰው ነው ሰልፈር አመድ ጫት ምናምን አብሮ እየቀቀለ ሰዎቹን እንዲጠጡት ያደርጋቸው ነበረ። ይህ የእግሩ እጣቢ ማጠጣት ምናምን እሱ ቀለል ያለ ልማድ ነው። ፖሊስ በወንጀሉ ዙሪያ የሰራው ዶክመንታሪ ካያችሁት በጣም የምትገረሙት ምራት ታምራት ጋር እየሄዱ ሲያፈነድዱ የነበሩ ሰዎች አባታችን እኮ እዚህም እዚያም መሆን ይችላል። ማለትም ይሄ ዳዛይን ይባላል፣ ጀርመንኛ መሰለኝ ቃሉ። ዳዛይን እዚህም ሆኖ እዚያም መሆን ይችላል ይላሉ። አሁን ጋሽ ታምራት ጋር ሲመላለሱ የነበሩ አርቲስቶች ነበሩ፣ ታዋቂ ሰዎችም አሉ። በህይወት የሌለ ሰው አልጠራላችሁም፣ አይዟችሁ ግን አንደኛዋ ፍቅር አዲስ ነበረች። አሁን የማሰማችሁ ዘፈኖች ለታምራት ገለታ በፍቅር አዲስ የተዘፈኑ ዘፈኖች ናቸው። አሁን ደግሞ የማትጠብቁት ማለት ነው። ትዕግስት በቀለ ሲሲ አብዛኞቻችን የምናውቃት የአውዳመቱ በሚል ዘፈን ነው። ግን እሱ ዘፈን ለታምራት ገለታ እንደተዘፈነ ታውቃላችሁ? ምንም አደባበስ አያስፈልገውም ጋይስ ንስሐ ገብተውም ሊሆን ይችላል ላይፋቸውም ቀይረው ሊሆን ይችላል ግን በፓስት ላይፋቸው ጥለውት ያለፈ ነገር አለ እሱን አሻራ እየተናገርኩ ያለሁት ቅር እንዳይላችሁ ይሄ ነው እንዳያችሁት ነው ማለት እኔ ድጋሚ ይህን ረስ ማንሳታቸው ልክ ነው ብዬ አላስብም ገና ለገና ሴፉ ላይ ቀራዮች እና በሚል ሰሞኑን ደግሞ ታምራት ገለታ ቲክቶከር ሆኗል። አልያም ፈረንሳይ ምናምን ሲዝናና ይፖስታል። እና ደግሞ ብዙ ጊዜ የሚፖስተው በፍቅር አዲስ ዘፈን እያደረገ ነው። አይ ቲንክ ሰው ደግሞ ይህን ነገር የሚያገናኘው በዛ ምክንያት ይመስለኛል። እስ የእሱን ቪዲዮ አይተን እንመለስ፣ የእሷንም የትላንትና ኢንተርቪው አይተን አብረን እንመለስ። አሁን ደግሞ ይሄ ጊዜ ያስጨንቃል ይህን ጊዜ ሳናገር ብሄድ በቃ እንትን ነው በጣም ያስጨንቃል እና ሀገራችን ወደ ሰላም እንዲሆን ምኞቴ ነው እና ምክንያቱም እኔ የጎንደር ልጅ ነኝ ብዙ ነገር እዛ እንዳላውቃለሁ እና እግዚአብሔር ወደ ነበርንበት እንዲመልሰን ምኞቴ ነው እና ይሄ ጊዜ በጣም ያስጨንቃል እግዚአብሔር እንግዲህ ሰላም እንዲያወርድ ፍቅር እንዲሆን መግባባት እንዲሆን ሁሌም ጸሎት አለሽ በሙዚቃ አስሞክረሽ ታውቂያለሽ። እስቲ እንግዲህ ማለት እንስማማ ነው ያው ጎንደርኛው ላይ እንግዲህ አሁን ሰላም ለኪ ላይ አለ ይህ ሀሳብ አለ። ማለት እንስማማ ነው፣ አዲስ ነገር የለውም፣ አብሮ የኖረ ህዝብ ነው ነው። እንግዲህ ሀሳቡ የገባቸው ገብቷቸዋል፣ አንተም እንደገና እንድትሰማው ሰላም ለኪ፣ እንደገና ተፈርዶብኛል እንዴ? ሰማው ሁላችሁም፣ ተፈርዶባቸው። ሰላም ለኪ የህዳሴ ግድብ ልክ ሀሳቡ ይፋ ሲደረግ አንቺና አቤ ብድቅ መጀመሪያ ነጠላ ዜማ ከለቀቁት መሀል ናቸው። ያኔ አቤ ደግሞ እዛ እንግዲህ አባይ የዋኘ ነው ከልጅነት ዋኝቶ ያደገበት ነው እና አባይ ተገደበ ሲባል ሁላችንም ደስ ደስና ያለና ሰራን፣ ተሳትፎ አደረግን። ስለዚህ ሁ ከአባይ ከህዳሴ ግድብ ስኬት ጀርባ የምንችለውን አዋጣናለች። ፍቅር እ ፍቅርና አዴ እንዳያችሁት ነው ለምን በእሷ ዘፈን እንደሚፖስት አልገባኝም። እሱን ባይቲንኬን ወሬ ይፈልጓል መሰለኝ። ማ ታምራት ገለታ በጣም ቲክቶኩን ገብቼ ለመይት ሞክሬ ነበር ይሄ አንዱ ቪዲዮ ነው ያመጣሁላችሁ። አብዛኞቹ ቪዲዮቹ በእሷ ዘፈን እያቀናበረ ነው ፖስቶ ያኑ ራይቲንግ ሳይፈልጉ አይቀርም። እና ደግሞ እሷ ትላንት ሰይፉ ላይ ቀርባ ነበር። በጣም የሚገርም ኢንተርቪው ነበር። ሙሉን ካላያችሁ ትሄዳችሁ ማየት ትችላላችሁ። ያ ቪዲዮ ሰይፉ ማስተባበያ አቅርቧል። ያ ማስተባበያ ምንድን ነው? በአዶኔ ጉዳይ በጣም ብዙ ሲተቹት እንደነበር ሁላችንም የምናስታውሰው ነገር ነው። ለምን ዩቲናስን አቅርቦ አዶኔን አላቀረበም? እሷ በሱ ምክንያት የደረሰችበት እና ሰይፉ በጣም ያዳላል፣ ኢቭን በብሔር የወሰዱትም አሉ። እና ሰይፉ ለዛ ምላሽ ሰጥቷል። ምን አለ የሚለውን አብረን አይተን እንመለስ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶና አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቢስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መቶ የምረጡ እንቅስቃሴ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው፣ አይደል እንዲ። አንዳንዶች ዘረኛ አረር ተወልደ ትንሿ ኢትዮጵያ ውስጥ ተወልደ ኛ መሆን በጣም ይከብዳል። እኛ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መተው የሚነግሱበት ቦታ ነው። እውነት ነው፣ ዘረኛ ነች። በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ኧረ እንግዳ የለም እንዴ? ብዙ ቀርበዋል እኮ አብርሃም ገብረመድን፣ ኤፍሬም አማረ፣ ሰላማየት ዮሐንስ፣ ዳዊት አለማየሁ፣ መስፍን ብርሃኑ ከትግራይ ክልል ሰቃይ ተማሪዎች። ግን ደግሞ እዚህ ቦታ ላይ ሲመጡ ጥሩ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ እኛም ግብዣ ያቀርበናል። በነገራችን ላይ በዘር ሃይማኖት፣ ብሔር፣ ቀለም፣ ጾታ ሳንል እያዝናናን ጥሩ የሰሩ ሰዎችን ከፍ የምናደርግበት ዝግጅት ስለሆነ ሰይፉ በኢቢኤስ እስካለ ድረስ ሁሌም ሚዛናዊነት አለ። ይህ ፕሮግራም የሁላችሁም ነው። ይህን ልታቆ እንዳያችሁት ነው ሰይፉ። እሱንም ጠርቼዋለሁ፣ እሱንም እጋብዘዋለሁ ብሏል። አይ ቲንክ ፌር የሚሆን ነገር ይመስለኛል። ከአዶኔ ወሬ ሳንውጣ ደግሞ አዶኔ ትላንት ሰርፕሬስ ተደርጓል። በማሚሎ ምሽቴ የምታደምቂ ልቤን በፍቅርሽ የምታሞቂ ግማሽሽ ጨረቃ ግማሽ ፀሐይ ከአንድ ሁለት ነው ተፈጥሮሽ እንሳይ ግማሽሽ ጨረቃ ግማሽ ፀሐይ መንታ ውበታለሽ ከሁሉም ይለይ ብርሃን እኩላ አታምሮ

እኔ እንዴት እንደሆነ ሊገባኝ አልቻለም። ብቻ እስኪ ወደ ቀጣይ ቪዲዮ ቤት። እዚህ ወዳጄ በአንድ ቀን ባገኘውም አንድ ምክራዊ ሀሳቤን አካፍዬው ነበር። ድ ስለሆነ ተከታይ እያገኛችሁ ብዙ ድምፅ ያላችሁ መስሏችሁ እንደፈለክ መሆን ትችላለህ፣ የፈለግከውን አውራ፣ የፈለከውን ሁን በሚል እሳቤ ውስጥ እንዳትገኝ ተጠንቀቅ። እንደፈለከው እየሆንክ እንደፈለግከውን እያልክ ይህን ህዝብ ልሸውዶ አይገባይህ። የሚለን ማነው ሚኮማይክ እሱ አብዶ እንደማያውቅ ነገር ማለት ነውና፣ የድሮ ቪዲዮችን ገብታችሁ ማየት ይቻላል፣ እንግዲህ ካላጠፋቸው ማለት ነው። ስለ እብደትና ይሄን የሚለን እንግዲህ ከዩቲዩብ በጣም ብዙ ተጠቅሞ ተጠቅመ እራሱን የቀየረ ሰው ማለት ነው። እያያችሁ ማን እንደሚመክራችሁ እሱ ተሳክቶለታል ሚኮማይክ፣ እናንተ ደግሞ እንዲሳካላችሁ አይፈልግም። በአጠቃላይ አለቀ። እሱ ሰግጦ ፈምሶ ዛሬ ያለበት ደረጃ ላይ ደርሷል። ሰው ላይ ሰው ላይ ተጽዕኖ መፍጠር ችሎ ነበረ። ድሮ በሚሰራቸው ፕራንኮች ምናምን የዛ በጣም የሚወደዱ ፕራንኮች ይሰራ ነበረ ምናምን በጣም ስግና ሰው የሚፈራቸውን ነገሮች ነበር በድፍረት መንገድ ላይ ወጥቶ የሚያደርጉ የነበረው ማለት ነው። ሌላ ሰው ማድረግ የሚከብደውን ነገር ማለት ነውና ለዛ ነበረ ሰው በጣም ምን አይነት ድፍረት ነው ምናምን እያለ የሚያይለት የነበረው ማለት ነውና ምንድነው ያለው አዶና እኔ አንዲት ሰው እንጂ ማለት ዩቲዩብ ለሁላ ነገር ስታረግ የሆላ ነገር ስትከርጽ የሆላ ነገር ስሰራ ቆይተ ብዙ ነገር ካገኘበት በኋላ እሱ ጥሩ ስራ ሲሰራ መሰገጥ ልክ አይደለም ምናምን የእሱ ኮንቴክስት መሰገጥ ማለት ምን ማለት እንደሆነ ብዙ ሰው ተረድቶታል። አንተ አይደለም ሚዲያ ላይ ያለ ሰው ተራሱ የሚረዳው ነገር ነው እና ይሄ በጣም ምቀኝነት ነው የሚመስለው። እኔ በጣም አዶና ብዙ ምቀኞችን እያፈራ ይመስለኛል። ምክንያቱ ደግሞ በህዝብ በቀላሉ ስለተወደደ እንትን ነው ይዘጉትና ይከፍቱታል አሁን ዛሬ ማታ ከዘጉት ነገ ደግሞ ይከፍቱታል ላይክ እኔ ግራ ገብቶኛል ማውራት አልፈልግ አልፈልግም ግን የሆነ ስህተት እንዳለ እኔ ተናግሬያለሁ እ በሪከርድ ነው ያሳየሁት በማስረጃ ነው ያሳየኋችሁ አንድ ቀን ይዘጋል አንድ ቀን ይከፍታል ላይክ እንደሰማችሁት ነው እንግዲህ የጃንም እየሰራ አይደለም እያሉ እኔም ከሰዓታት በየደቂቃዎቹ ይዘጉታል ይከፍቱታል ይዘጉታል ይከፍቱታል እናንተ ምንድን ነው ችግራችሁ በገንዘብ አላቸው በገንዘብ የከፈሉ ነው። እንደው እናንተ ቃል ስለተገባባ ፊቱን ባህር ዳር ቋንቋ ፌሱን እንሹፈው አይደል በኋላ ታውቁት ስንት ዓመት ነው እንደዚህ ፊት ደብቀህ የሰራው? እንዳልኩ በትክክል አይታወቅም። በአመት ደረጃ እስከ አምስት ዓመት ድረስ ምን ያህል ሰዎችን አገዝክ? አላቅም። ሳይወቃቸው ነው። አምስት ዓመትማ ካገለገልክ ቀሪውን ደግሞ ፊቱና አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ የእኔን ሸፈን ሸፈን የሆነ ጡጦ መሰል ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው። የባህር ዳር ልጅ ነው። ኳስ ተጫዋችም ነህ። ነበርኩ። አሁን አቆም። አሁን የገባኝ ይሄ መቆም የሌለበት እንደውም፣ ኳሱ ላይ ነበር መጠንከር የነበረብህ። ይሄ ተጫወተው ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል? አለ አንዳንድ ነገሮች እንደዚህ አይገለጹም በደንብ። በአንዳንድ ምክንያቶች ነው ያቆምኩት። ያቆምከው ተሰብረህ ነው አይደል? ምክንያቱም እዛ ፎቶ ላይ እንደማያውቅ እኮ እንደ አቆም። ኧረ ስነ ጊዮርጊስ ኔት በጣም ደ መልእክተኛው በመጨረሻም ፊቱን አይተኗል። እሺ ቤተሰቦች፣ የዛሬዎቹ ቪዲዮዎች እነዚህን ይመስላሉ። እንደወደዳችኋቸው፣ እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክሪብ ያላረጋችሁ ሰብስክሪብ በማድረግ የቻናሉ ቤተሰብ መሆን እንዳይረሳ፣ በተለይ ሰብስክሪብ ማድረግ እንዳረሱ፣ በቀጣይ ቪዲዮ እስከምንገናኝ ሰላም።